የልቡና ችሎት ደራሲ ዲያቆን በረከት አዝመራው አዘጋጅ ገብረ መስቀል ወርቅ ወርቅና ክፍል 10 ምዕራፍ 3 ትምህርተ ሥላሴ። የእግዚአብሔር የባሕሪ አንድነትና የአካል ሦስትነት የአንድ አምላክ እምነት። እግዚአብሔር እንደ ሰው ሚስትና ልጅ እንዳለው የምናምን ይመስላችኋልን? ይለናል ዕጨጌን ባቁም በመጽሐፈ አሚን ወይም በአንቀጽ አሚን ገጽ ሁለት መቶ ላይ ክርስትና፣ እስልምናና የአይሁድ እምነት በአብርሃማዊው የአንድ አምላክ አምልኮ ራሳቸውን የሚገልጹ ሃይማኖቶች ናቸው። ብዙ አማልክትን ከሚከተሉ ጣዖት አምላኪዎች መካከል ራሱን ለይቶ ሰማይና ምድርን የፈጠረ አንድ አምላክ በማምለክ የሚታወቀውን አብርሃምንና ለእርሱ የተሰጠውን ተስፋ በየራሳቸው መንገድ ተቀብለው የቆሙ ሃይማኖቶች በመሆናቸው ምንም እንኳን የአብርሃምን ተስፋ የሚረዱበት መንገድ አንዱ መለያያቸው ቢሆንም አብርሃማውያን የሚለው የጋራ ስም ያገናኛቸዋል። የእግዚአብሔር አንድነት በየራሳቸው በሚቀበሏቸው በቅዱሳት መጻሕፍቶቻቸው በተደጋጋሚ የታወጀና በአምልኳቸው የሚገለጥ መሠረታዊ አስተምህሮ ነው። የክርስትና ቅዱሳት መጻሕፍት በሆኑት የኦሪትና የነቢያት መጻሕፍት አብዛኞቹን አይሁድም የሚጋሯቸው ማለት ነው፣ የእግዚአብሔር አንድነት ትምህርት በተደጋጋሚ ተነግሯል። እነዚህ የኦሪትና የነቢያት ትምህርቶች ከእውነተኛው አምላክ ጋር በኪዳን ሊኖሩ የሚፈቀዱ ወይም የሚፈቅዱ ሰዎች ከሌሎች ብዙ አማለክትን ወይም ጣዖታትን ከሚያመልኩ አይዛብ በአይድ አምልኮ ርቀው በአንድ አምላክ አምልኮ እንዲቆሙ በማዘዝ የቀረቡ ናቸው። ከእነዚህ መካከል ለማሳያ ያህል ጥቂቶቹን እንጥቀስ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ ከእኔ በቀር ሌሎች አማልክት አይሆኑልህ ይለናል በኦሪት ዘጻአት ምዕራፍ 20 ከቁጥር 2 እስከ 3 ላይ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይለናል በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ። ስለዚህ አቤቱ አምላኬ ሆይ እንዳንተ ያላ የለምና፣ በጆራችንም እንደሰማን ሁሉ ካንተ በቀር አምላክ የለምና አንተ ታላቅ ነህ ይለናል በሁለተኛ ሳሙኤል ምዕራፍ 7 ቁጥራ ቁጥር 22 ላይ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ የለም። ይለናል በትንቢተ ኢሳይያስ ምዕራፍ 54 ቁጥር 18 ላይ በክርስትና የአዲስ ኪዳን መጻሕፍት እንደተገለጠው ኢየሱስ ክርስቶስ በእስራኤላውያን መካከል ተመላልሶ ባስተማረው ወንጌል ከሕግ አንድ ቃል ከምትሻር ሰማይና ምድር ቢያልፍ እንደሚሻል በመናገር የጥንቱን የአንድ አምላክ እምነት ሕግ በወንጌል ሕግ መጽናቱን ይነግረናል። አንድ አምላክ አምልኮ ካልተሻሩ የሙሴ ሕግጋት መካከል ቀዳሚው ሕግ ነውና ይለናል በማቴዎስ ወንጌል ምዕራፍ 5 ቁጥር 18 እንዲሁም በሉቃስ ወንጌል ምዕራፍ 16 ቁጥር 17 ላይ። ሌሎች በሐዋርያት የተጻፉ የሐዲስ ኪዳን መጻሕፍትም ይህንን የቀደሙ ነቢያትና የክርስቶስን የአንድ አምላክ አስተምህሮ ያረጋግጣሉ። ለማሳያ ያህል የሐዋርያው የቅዱስ ጳውሎስን ትምህርቶች እንጥቀስ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ይለናል በኤፌሶን ምዕራፍ 4 ቁጥር 5 ላይ። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? ያልተገረዝንም በእምነት የሚያጸድቅ ወይም ያልተገረዘን በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው ይለናል፣ በሮሜ መልእክቱ ምዕራፍ 3 ቁጥር 29 ላይ። ከሁሉ በላይ የሚሆን በሁሉም የሚሠራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይለናል፣ በኤፌሶን መልእክት ምዕራፍ 4 ቁጥር 6 ላይ። በእስልምና ቅዱስ መጽሐፍ በቁርአንም ይህ የእግዚአብሔር አንድነት ከጣዖት አምላኪዎች ብዙ አማልክት፣ ጣዖታት ጋር ብቻ ሳይሆን በሚቀጥሉት ገጾች ከምንዳስሰው ከክርስትና ትምህርተ ሥላሴ ጋር ጭምር ተቃርኖ እንዲህ ተገልጿል። ከአላህ ሌላ የምትገዟቸው ወይም የምትገዟቸው አያችሁን? ከምድር ምንንም እንደፈጠሩ አሳዩኝ። ወይም በሰማያት ለርሱ ካላ ጋር መጋራት አላቸውን እውነተኞች እንደሆናችሁ ከዚህ በፊት የሆነን መጽሐፍ ወይም ከእውቀት የሆነን ቅርስን አምጡልኝ በላቸው፣ ይላል በቁርአን ምዕራፍ 46 ቁጥር 4 ላይ። በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም፣ አልተወለደም፣ ለእርሱ አንድም ቢጤ የለውም፣ ይለናል በቁርአን ምዕራፍ 112 ቁጥር 1 እስከ 4 ላይ። እነዛ አላህ የሦስት ሦስተኛ ነው ያሉ በእርግጥ ካዱ። ከአማል አምላክም አንድ አምላክ እንጂ ሌላ የለም። አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎቹ እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃለነ በሚለው ጊዜ አስታውስ። ጥራት ይገባህ ለእኔ ተገቢዬ ያልሆነን ነገር ማለት ለእኔ አይገባኝም ብዬው እንደሆነም በእርግጥ አውቀዋል። በነፍሴም ውስጥ ያለውን ሁሉ ታውቀዋለ ግን አንተ ውስጥ ያለውን አላውቅም። አንተ ሩቆችን ሁሉ በጣም አዋቂ አንተ ብቻ ነህና ይላል። በእርሱ ያዘዝኸኝን ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለእነርሱ ሌላ አላልኩም ይላል በቁርአን ምዕራፍ 5 ቁጥር 73 ላይ። እንዲሁም በቁርአን ምዕራፍ 116 ከቁጥር 117 ላይ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ ባላህም ላይ እውነትን እንጂ አትናገሩ። የመሬም ልጅ አልመሲህ ኢሳ የአላህ መልክተኛ ወደ መሬም የጣላት ይሁን ብሎ ቃሉም ከርሱ የሆነ መንፈስን ብቻ ነው። ባላህና በመልክተኞቹም ምእመኑ አማልክትም ሦስት ናቸው አትበሉ። ተከልከሉ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ይሆናል። ለእርሱም ልጅ ያለው ከመሆን የጠራ ነው ይለናል በቁርአን ምዕራፍ 4 ቁጥር 171 ላይ። ይህ የቁራን ጥቅስ በሰባተኛው መቶ ክፍለ ዘመን በየመን ክርስቲያኖች ዘንድ ተስፋፍቶ የነበረውን የነ ዮሐንስ ተዓቃቢ የሦስት መለኮት ወይም ትራይቴዝም አስተምህሮ በማውገዝ እንጂ ጤነኛውን የክርስትና ትምህርተ ሥላሴ ወይም አንድ መለኮት የተባለውን ለመተቸት የተነገረ አለመሆኑን የሚጠቁሙ ጥናቶች ይገኛሉ። ለዚህም ምክንያት ተደርገው የሚቀርቡት ቁርአኑ በዘመኑ ከእስልምና ቀደም ብሎ በአረብ ክርስቲያኖች ዘንድ የሚታወቀውን ሥላሴ የሚለው ቃል ሳይሆን ሦስት እና የሶስት ሶስተኛ የሚሉ አገላለጾችን መጠቀሙ ነው። አላህ ልጅን መያዝ በፈለገ ኑሮ ከሚፈጠረው ወይም ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ጥራትም ተገባው ተብሎ ደግሞ በቁርአን 39 ቁጥር 4 ላይ የተጻፈው ሌላኛው አላህ ልጅ አለው አሉ ከሚሉት ጥራት ተገባው አይደለም። በሰማይና በምድር ያለው ሁሉ የእርሱ ነው። ሁሉም ለእርሱ ታዛዦች ናቸው፣ ተብሎ ደግሞ በቁርአን ምዕራፍ 39 ቁጥር 4 ላይ። ሌሎችም መሰል የቁርአን ጥቅሶች አሉ። ለምሳሌ ቁርአን ምዕራፍ 6 ቁጥር 101፣ ምዕራፍ 10 ቁጥር 68፣ ምዕራፍ 17 ምዕራፍ 19 ቁጥር 88 እስከ 92 ምዕራፍ 21 ቁጥር 26 ምዕራፍ 23 ቁጥር 91 ምዕራፍ 25 ቁጥር 2 ምዕራፍ 37 ቁጥር 151 እስከ 152 ምዕራፍ 72 ቁጥር 3 ምዕራፍ 112 ከቁጥር 3 እስከ 4 ያሉት ተመሳሳይ ሐሳቦችን ያንጸባርቃሉ። ክርስትናና እስልምና አንድ አምላክ በማለት ቢመሳሰሉም ይህንን አንድነት የሚረዱበትና የሚገልጡበት መንገድ ግን አንዱ ትልቁ የልዩነት ምንጫቸው ሆኖ ኑሯል። በምዕራፍ አንድ ባጭሩ እንደዳሰስ ነው። በክርስትና የእግዚአብሔር አንድነት ትምህርት የባህር አንድነት ሲሆን በእስልምና አስተምህሮ ደግሞ የእግዚአብሔር አንድነት የአካል ወይም የቁጥር አንድነት ነው። በመገለጥ ላይ የተመሠረተው የክርስትና አስተምህሮ እግዚአብሔር አንድ መለኮታዊ ባህሪ ያለው ሲሆን ይህ አንድ አምላካዊ ባሕሪ ሶስት አካላት አሉት የሚል ነው። በመሆኑም ምንም ክርስቲያኖች ሙስሊሞችም በአንድ አምላክ ቢያምኑም ይህንን አንድነት የሚረዱበትና የሚገልጹበት መንገድ ግን ይለያያል። ከቀደምቶቹ ትምህርተ ሥላሴያዊ ጥብቅናዎች በሚመደቡ ድርሳናቱ የሚታወቀው የዘጠነኛው መቶ ክፍለ ዘመን ኦርቶዶክሳዊ ክርስቲያን ሊቅ ሀቢብ አቡራኢጣ በሁለቱ አንድነቶች መካከል ትልቅ ርቀት አለ ይለናል። እግዚአብሔር አንድ ነው በሚለው አስተምህሮ ከእናንተ ከሙስሊሞችና አይሁድ ጋር ብንስማማም ይህን ስትሉ እናንተ በምታስቡትና እኛ በምናብራራው መካከል እጅግ ትልቅ ርቀት አለ ይለናል። የክርስትናንና የእስልምናን የእግዚአብሔር አንድነት አስተምህሮ ልዩነትና ክርስቲያን ሊቃውንት በቁርአን ሆነ በኋላ በተነሱ ሙስሊም ተቺዎች ለቀረበው ትችት የጥብቅና መልስ ለመስጠት የሄዱበት ርቀት በሚቀጥሉት ርዕሶች ለመዳሰስ እንሞክራለን። የመጀመሪያ የምናየው አንድ ምንድር ነው የሚለውን ነው። ሲመሰክሩት ከመላሳቸው ላይ ቅርብ ስለሆነው ነገር ግን በሚገባ ስለማያውቁት አንድ እነርሱን በመጠየቅ እንጀምራለን። አማራ አልባሳይ የተናገረው ነው። በአረብኛ ተውሂድ ወይም አንድነት ማለት ሲሆን በእስልምና ትውፊት የእግዚአብሔርን አንድነት ለመግለጽ የሚውል መደበኛ ቃል ነው። ተውሂድ አንድነት ብዙ ብያኔዎች ያሉትና በተለያዩ አገባብ የሚተረጎም ጥልቅ ጽንሰ ሐሳብ ነው። አንድ ምንድር ነው የሚለው መሰረታዊ ጥያቄ በስነ መለኮትም ሆነ በፍልስፍና ዘርፎች ብዙ ብያኔ የሚሰጠው ጉዳይ ነው። በክርስትና፣ እስልምና ተዋሰዎች በከፍተኛ ሁኔታ ጥቅም ላይ ከዋሉት ማብራሪያዎች መካከል በታዋቂው ግሪካዊ ፈላስፋ አርስቶትል ከ384 እስከ 322 ቅድመ ልደተ ክርስቶስ የኖረ ማለት ነው የተሰጡ አንድ ወይም ተውሂድ ምን እንደሆነ ልዩ ልዩ ትርጉሞቹን የሚያትቱ አመክንያዊ ማብራሪያዎች ተጠቃሾች ናቸው። አርስቶትል የተለያዩ የአንድነት ብያኔዎችን አስቀምጧል። ከእነዚህም ብያኔዎች በክርስትና እስልምና ተዋስዖዎች ትልቅ ቦታ የነበራቸውን ሦስቱን ባጭሩ እንዳስሳለን። እነዚህ የተለያዩ ብያኔዎች በተዋሶዎቹ ውስጥ ያላቸውን ቦታ በሚቀጥሉት የመጽሐፉ ገጾች እናያለን። የመጀመሪያው በውስጡ ከአንድ በላይ ባሕርያትንና የሚቆጠሩ ነጠላ አካላትን የያዘ አንድነት ነው። ይህ አንድነት በአርስቶተላውያን ዘንድ የጂኔስ አንድነት በመባል የሚጠራው ነው። የእንስሳት አንድነት የዚህ አይነት አንድነት አንድ ምሳሌ ነው። እንስሳት በሚባለው አንድነት ውስጥ ብዙ አይነት ባሕርያት ወይም ለምሳሌ ሰው፣ አንበሳ፣ ፈረስ ወዘተና አካላት ቁጥሮች ይገኛሉ ማለት ነው። በምስራቅ ኦርቶዶክስ ክርስትና ነገረ መለኮት ሰውን ከእንስሳት ጋር መቁጠር ነገረ ሃይማኖታዊ ሕፀፆች እንዳሉት ይነገራል። በአረብ ክርስትና ባህል ምሳሌያዊ ማብራሪያ ቢሆኖ ቢቀርብም ከቀድሞ የክርስትና ትውፊት ጋር በጥንቃቄ ይገናዘባል። ሁለተኛው ደግሞ አንድ ባሕርይን፣ ነገር ግን ከአንድ በላይ የሚቆጠሩ ነጠላ አካላትን የያዘ አንድነት ነው። ይህ አንድነት በጥንታውያን ጠቢባን ፈላስፎች ዘንድ የስፔሺየስ በአረበኛ ደግሞ አንድነት ተብሎ የሚጠራው ነው። አንድነት በዚህ ብያኔ አንጻር ሲነገር አንድ ባሕርይ ያላቸው ነገሮችን ስብስብ ያመለክታል። ለምሳሌ ስነ ሕይወታዊ የስፔሺየስ ወይም ዝርያ አንድነት የዚህ ዋና ማሳያ ነው። ይህ የአንድነት ብያኔ በባህሪ አንድ የሆኑ በአካል ወይም በቁጥር ግን ከአንድ በላይ የሆኑ ነገሮችን የሚይዝ ነው። ለምሳሌ ሰው በሚባለው ባህሪያዊ አንድነት ውስጥ ብዙ ነጠላ አካላት፣ ብዙ ነጠላ ሰዎች አሉ። ሶስተኛው በባህሪም በአካልም በቁጥርም አንድ የሆነ ነገር የሚጠራበት አንድነት ነው። ጂኔስ የሚሉት ቃላት ብዙ ጊዜ የሚሰጣቸው ትርጉም ከፍልስፍናዊ ትርጉማቸው ይልቅ ወደ ስነ ሕይወታዊ ጽንሰ ሐሳቦች ጂኔስ ስፔሽስ ኢንዲቪዥዋል የሚባሉት ወደ ወደ ስነ ህይወታዊ ጽንሰ ሐሳቦች ያጋደሉ በመሆናቸው ገላጭነት ይጎላቸዋል። የዚህ መጽሐፍ አዘጋጅ እንግዲህ ከአማርኛ ማብራሪያ በተጨማሪ እንግሊዝኛና አረብኛ ቃላቱን መጨመር ያስፈለገውም ለዚህ ነው ማለት ነው። በባሕርይም በአካልም በቁጥርም አንድ የሆኑ ነገር የሚጠራው አንድነት ነው ሶስተኛው አንድነት። ይህ አንድነት እንግዲህ ከሰዎች ወይም ከሌላ ስፔሽስ ውስጥ ለአንዱ አካል ብቻ በተናጠል የሚሰጥ የነጠላ ቁጥር አንድነት ነው። ይህ የአንድነት ብያኔ በቁጥር አንድ መሆንን ያመለክታል። በቁጥር አንድ ለመሆን ደግሞ የማይከፈል ነጠላ አካል ኢንዲቪጁዋል መሆን ያስፈልገዋል። በመሆኑም የቁጥር አንድነትና የነጠላ አካል አንድነት ተመሳሳይ ናቸው። ለምሳሌ ጴጥሮስ፣ ዛይድ፣ ያይቆብ ወዘተ እያንዳንዳቸው ነጠላ አካላት ወይም ኢንዲቪጁዋልስ በመሆናቸው አንድ ተብለው ሊቆጠሩ ይችላሉ። ከልዩ ልዩ የአንድነት ብያኔዎች መካከል የክርስትና እስልምና ተዋሶዎች ያተኮሩባቸውን የሶስቱን የአንድነት አይነቶች መርጠን ከላይ ባጭሩ ለመዳሰስ ሞክረናል። ቀደም ብለን እንደጠቆምነው ነው እንግዲህ። በእስልምና እግዚአብሔር አንድ ነው ሲባል የቁጥር ነጠላ አካላዊ አንድነትን በሚያመለክተው ከላይ በተራ ቁጥር ሶስተኛ ላይ ያብራራነውን አይነት ማለት ነው አንድነት ውስጥ የሚመደብ ነው። ይህም የክርስትና ትምህርተ ሥላሴ በቁርአን በተተቸበት መንገድ ተገልጧል። ክርስቲያኖች የሥላሴን ባህሪ አንድ ብለው አካላትን ሶስት ብለው ይቆጥራሉና ይህ በቁራን ተተችቶ እግዚአብሔር አንድ ነው መባሉ እስልምና ስለ እግዚአብሔር የሚናገረው አንድነት የቁጥር ወይም የነጠላ አካል ኢንዲቪጁዋሊቲ አንድነትን እንደሆነ የሚጠቁም ነው ማለት ነው። አላህ የሶስት ሶስተኛ ነው ያሉ በእርግጥ ካዱ ከአምላክም አንድ አምላክ እንጂ ሌላ የለም ተብሎ በቁራን ምዕራፍ አምስት ቁጥር 73 ላይ እንደተነገረው ማለት ነው። ሀቢብ አቡራ ኢጣና አማር አልበስሪን የመሳሰሉ የክርስቲያን ሊቃውንት ሙስሊሞች ስለ እግዚአብሔር አንድነት ያለማቋረጥ ቢነግሩ ቢነግሩንም የእግዚአብሔርን የአንድነት ትርጉም ግን በአግባቡ አልተረዱትም በማለት ጠንከር ያለ ትችት ያቀርባሉ። ከላይ እንደዳሰስ ናቸው የጥንት ጠቢባን ፈላስፎች በተለይ በመካከለኛው ዘመን ገናና የነበረውን የአርስቶተላዊ ፍልስፍና አመክንያዊ ብያኔዎችን እንደገና በመቀስቀስ በእስልምና በቀላሉ የተወሰደውን የአንድነት ትርጉም ሌሎች ልዩ ልዩ ትርጓሜዎችን በማሳየት በየድርሳናቶቻቸው ስለ አንድነት በደፈናው መናገር ብቻ ሳይሆን ስለ የትኛው አንድነት እንደሚናገሩ ማብራራት እንደሚገባ በማንሳት የሙስሊሞችን የአንድነት ብያኔ ሲተቹ እናገኛቸዋለን። የእግዚአብሔር የቁጥር አንድነት አስተምህሮ ወይም ተውሂድ በእስልምና የጥራት መለኪያና የእስልምና አስተምህሮ ትልቁ መሰረት ነበር፣ አሁንም ነው። ከጅምሩ በእስልምና አስተሳሰብ ይገነባ በነበረው አዲስ እስላማዊ ስልጣኔ መንፈሳዊ፣ ፖለቲካዊ፣ ኢኮኖሚያዊና ማኅበራዊ መሰረቱ ተውሂድ ስለነበረ ይህንን አስተምህሮ በመተቸት በዴር አልኢስላም ለሚኖሩ ሙስሊሞችና ክርስቲያኖች ሃይማኖታዊ አስተምህሮን ከመተቸት ያለፉ ሌሎች የሚይዛቸው ትርጉሞች ነበሩት። ለዚህም ጥብቅና የሚቆሙ ብዙዎች ሙስሊም ሊቃውንትም ለእስልምና አስተምሮ ብቻ ሳይሆን ለእስልምና ማኅበራዊ፣ ፖለቲካዊ መዋቅር እና ግዛት ጭምር ጥብቅና እየቆሙ እንደሆኑ ያስቡ ነበር። በክርስትና እስልምና ተዋሰዎች ከተፈተኑ ብያኔዎች መካከል ይህ የእስልምና መሠረት የሆነው ተውሂድ ግንባር ቀደሙ ነው። የመጀመሪያው ከክርስትና ሊቃውንት የቀረበ ትችት በእስልምና የሚታመነው የእግዚአብሔር የቁጥር አንድነት ፍጥረታዊ የሆኑና ውስንነት ያለበት የአንድነት ብያኔ የሚል ነው። ለምሳሌ ዘይድ የሚባለው ሰው በቁጥር ወይም በነጠላ አካል ኢንዲቪዥዋሊቲ የአንድነት ብያኔ አንድ ሰው ነው እንላለን። እግዚአብሔርም በቁጥርም ወይም በነጠላ አካልነትም አንድ ከሆነ አንድነቱ እንደ ዘይድ ያለ አንድነት ነው ማለት ነው። ይህ የቁጥር አንድነት እግዚአብሔርን ከፍጥረታት የሚመስለው ወይም የሚያመሳስለው ምንም ነገር የለም ከሚለው የቆራን አስተምህሮ ጋር ይጣረሳል። በቁጥር አንድ የሆነ ብዙ ነጠላ አካላት አሉና በዚህም በክርስቲያን ሊቃውንት በሚቀርቡት ሀሳብ መሠረት እስልምና ለእግዚአብሔር አንድነት የሰጠው ፍጥረታዊ ትርጉም እና ከፍጥረታት እግዚአብሔርን የሚመስለው ምንም የለም የሚለውን የቁርአን አስተምህሮ ተቃርኖ ይታይባቸዋል። ተቃርኖ ደግሞ የስህተት ማሳያ ነው። ሌላው በሀቢብ አቡራይጣ የቀረበው የጥብቅና ሀሳብ የቁጥር አንድነት ኢ ፍጹምነትንና ክፍፍልን የሚያመለክት ነው የሚል ነው። ይህ ትችት እንግዲህ እንደሚያመለክተው አንድ ቁጥር ከብዙ ቁጥሮች አንዱና ከዛ ለሚቀጥሉ የማያልቁ ቁጥሮች መነሻ በመሆኑ ፍጹም ቁጥር አይደለም የሚል ነው። ይህም በዘመኑ ስምምነት የተደረሰበት አርስቶትላዊ ብያኔ ነው። በፍጥረታት ሥርዓት እንደሚታወቀው አንድ ከብዙ ተከታታይ ቁጥሮች አንዱ በመሆኑ ከሌሎች ቁጥሮች ወይም ነጠላ አካላት ለመለየት በቅርጽ መወሰንንና መክፈልን ይጠይቃል። ይህ ደግሞ በእግዚአብሔር ዘንድ የለም። ይህ ለእግዚአብሔር እንደ ሰው አካላዊ ቅርጽን መስጠት በአረብኛ አልተሽቢ የሚባለው ማለት ነው ነው ማለት ነው። ይህንን አስመልክቶ እንግዲህ አቡ ራይጣ እንዲህ በማለት ይከራከራል። እግዚአብሔርን በቁጥር ስትገልጹት በክፍፍልና ኢ ፍጹም በመሆን እየገለጻችሁት ነው። አንድ ቁጥር የቁጥር ክፍል መሆኑን አታውቁምን? ቁጥር ፍጹም ሊሆን የሚችለው ሁሉንም የቁጥር አይነቶችን ከያዘ ነው። ስለዚህ አንድ ቁጥር የቁጥር ክፍል ስለሆነ እግዚአብሔር ፍጹምና የማይከፈል ከመሆን ጋር ይቃረናል ይላል አቡራይጣ። እንግዲህ ሀቢብ አቡራይጣ፣ እና ታውድሮስ አቡቁራህ አማር አልበስሪ፣ ያህያ እብነ አይደይ፣ አብደላ እብነ አልፋይል ፋድል እና የመሳሰሉ ክርስቲያን ሊቃውንት እንግዲህ እንዳስረዱት የቁጥር ነጠላ አካላዊ ወይም ኢንዲቪዥዋል አንድነት ፍጥረታዊ ስርዓት በመሆኑ እግዚአብሔርን ውሱንነት እንዳላቸው ፍጥረታት ያስመስለዋል ይላሉ ቁጥር ከባህሪ ተከፋፋይ በመሆኑ እና አንድ ቁጥር የዚህ ክፍፍል መነሻ በመሆኑ እግዚአብሔር በቁጥር አንድ ነው ማለት እግዚአብሔርን በዚህ ውሱንነት ውስጥ ማስገባት ነው ብለው ይከራከራሉ እንግዲህ በመጨረሻም በሚቀጥለው ርዕስ እንደምናየው የእግዚአብሔርና የገዳማውያን የቀዳማውያን ሲፋቱን ህላዌ ያለ ችግር ለመቀበል የቁጥር አንድነት ሳይሆን ሌላ ከፍ ያለ የአንድነት ብያኔ እንደሚያስፈልግ ያትታሉ ማለት ነው በአመክንዮ ከምናውቃቸው ብዙ አይነት አንድነቶች ውስጥ ሊቃውንቱ በመቀነስ ሂደት ሌሎቹን አስወጥተው ለትምህርተ ሥላሴ ክርክር ያተኮሩባቸውን ሶስቱን ከላይ በአጭሩ ዳሰናቸዋል ማለት ነው። በአመክንያዊ መንገድ ተመርተን በምንደርስበት ዕውቀትም ቢሆን ዓለምን የፈጠረ እግዚአብሔር አንድ ነው ከሚል ምክንያታዊ ዕውቀት ልንደርስ እንችላለን እንጂ ይህ አንድነት ነጠላ አካላዊ የቁጥር አንድነት ነው ልንል የሚያስችለን አመክንያዊ መሰረት አናገኝም ይላል ክርስቲያን ሊቃውንቱ። የቁጥር አንድነትን ከሌሎች የአንድነት ብያኔዎች መርጠን ለእግዚአብሔር እንሰጥ ዘንድ የሚያስገድድ አመክኒዮ በፍጥረታት ውስጥ አናገኝም ለማለት ነው። ይልቁንስ በአመክኒዮ የምንረዳው ለእግዚአብሔር የሚገባው አንድነት ከአንድነት ብያኔዎች ሁሉ የፍጹም የሆነ እና ከፍ ያለው እንደሆነ ነው። ፍጹሙን ለእግዚአብሔር መስጠት ይገባናልና። በመጀመሪያ በተራ ቁጥር አንድ ላይ የተገለጹት የአንድነት ብያኔ የተለያዩ ልዩ ባሕርያትን በውስጡ ስለያዘ ለእግዚአብሔር አይስማሙም። እግዚአብሔርን የብዙ ልዩነት ያላቸው ባሕርያት ቅልቅል ኮምፖዚሽን አድርጎ መቀበል ነውና ይሉናል። በዚህ መሰረት እንግዲህ ክርስቲያን ሊቃውንት ከላይ በተራ ቁጥር አንድ እና ሶስት የተጠቀሱት የአንድነት ብያኔዎች ሳይሆኑ በተራ ቁጥር ሁለት የተጠቀሰውን ባሕርይ አንድነት ለእግዚአብሔር የተሻለ የሚስማማ እንደሆነ ለማሳየት ጥረዋል። ይህ የአህያ እብነ አደይ የብያኔ አንድነት በመባል የሚታወቀው ሌሎቹ አርስቶትላዊ ዋን ኢንተርምስ ኦፍ ዲፊኒሽን የሚባለውን ማለት ነው አርስቶትላዊ አንድነት ትርጉም የተሻለ እግዚአብሔርን አንድነት እንደሚገልጽ ያትታል። የባሕርይ አንድነትን በመበየን የሚገለጽ ረቂቅ አንድነት ነውና፣ ይህ አንድነት የተሻለ እንደሆነ የሚገልጸውም በፍጥረታዊ የስፔሽስ አረበኛው አንድነት ማለት ነው ውስጥ ያሉ አካላት በተለያዩ ምክንያቶች ወይም አክሲደንትስ እርስ በርሳቸው ስለሚለያዩ፣ ይህ ብያኔ ወደፊት ከምናያቸው የሥላሴ አካላት ከሚለያዩባቸው የባሕርይ ሲፋት ኩነታት ለባዊነት፣ ነባቢነትና ሕያዊነት በቀር ፍጹም አንድ የሆኑትን የሥላሴ አካላት በአግባቡ ሊያሳይ አይችልም ብሎ ስለሚያስብ ነው ሌሎች ክርስቲያን ሊቃውንትም ቢሆኑ ከላይ በተራ ቁጥር ሁለት የጠቀስነውን የአንድነት ብያኔ የተቀበሉት ፍጹም ነው በሚል አቋም ሳይሆን በአካል ከአንድ በላይ ሆኖ በባህሪ አንድ ማለት ይህ ምክንያታዊ እንዳልሆነና ከፍጥረታት መካከል ይህንን የሚያሳይ የአንድነት ብያኔ እንዳለ ለማሳየት ብቻ ነው ከዚህ ውጭ እንግዲህ ባሉት የውስንነቶች ግን ትምህርተ ሥላሴን እንደማይወክል ያስጠነቅቃሉ። ይህ የእብነ አደይ ብያኔ ልዩ የሆነውንና ክርስቲያኖች በመገለጥ የሚያምኑትን የእግዚአብሔር አንድነትና ሦስትነት ትምህርት ከፍጥረተታዊ ምሳሌዎች ጋር ከፍ አድርጎ ዳአቢብ ሐሳብ የመውሰድ ዝንባሌን ያሳያል። ቀደም ብለን በምዕራፍ ሁለት እንዳየነው ስለ እግዚአብሔር ቀዳማዊ ያኗኗር ለማብራራት የምንጠቀምባቸው ማንኛውም ምሳሌዎችም ሆኑ ቋንቋዎች ተፈጥሯዊ ውስንነት አለባቸው የተሻለ ቀረብ የሚድ አንድነት ብያኔ ለመስጠት እንጂ እግዚአብሔርን አንድነት ፍጹም በሆነ ሁኔታ የሚያሳይ ብያኔ በፍጥረታዊ እውቀት ማግኘት እንደማይቻል በነገራ ሃይማኖታዊ ሊቃውንት አይዘነጋም ማለት ነው። ወደፊት እንደምናየው እንግዲህ እነዚህ የአረብ ክርስቲያን ሊቃውንት የባህሪ ሲፋት እያሉ የሚጠሯቸው በኢትዮጵያ ቤተ ክርስቲያን ኩነታት እየተባሉ ይጠራሉ። በተጨማሪም የህላዊ መሰረትነት በኢትዮጵያ ሊቃውንት ሐተታ ከዊነ ልብ ተብሎ ይጠራል። ይህ የአገላለጽ ልዩነት ቢኖርም የሚስጥር አንድነት አለው። ኢትዮጵያውያን ሊቃውንት ልብ የሚሉት የቃልንና የስትንፋስን መገኛ ነውና ማለት ነው። በክርስቲያን ሊቃውንት እንግዲህ የአንድነት ልዩ ልዩ ብያኔዎች ማንሳት ያስፈለገበት ምክንያት ፍጹም በሆነ ሁኔታ በእግዚአብሔር የሚሆን የአንድነት ብያኔ ለማግኘት አይደለም። ዋናው ዓላማው እንግዲህ ብዙ አይነት የአንድነት ብያኔዎች እንዳሉ፣ አንዳንዶቹ የእግዚአብሔርን ፍጹምነት በተሻለ ሁኔታ ለመግለጽ እንደሚችሉና በቁጥር ከአንድ በላይ የሆኑ የነጠላ አካላትን የያዙ የአንድነት ብያኔዎች እንዳሉ ለማሳየት ነው። ከላይ የዘረዘርናቸው ነገሮች በአምክንያዊ ወይም ራሽናል ምሳሌያዊ አናሎጂካል እና ባሉታዊ ገላጭ ሃይፖቴቲካል ማብራሪያዎች ማሳየት ስለሚቻል ያቀረብነው የክርስቲያን ሊቃውንት ሀተታ ትምህርተ ሥላሴ ኢምክንያታዊ እንዳልሆነ ለማሳየት የተደረገ ጥረት ነው። የእግዚአብሔር የባሕርይ አንድነትና የአካል ሶስትነት ወይም ትምህርተ ሥላሴ የምንለው የጥብቅና ስራዎቻቸው ማዕከል በመሆኑ ቀድመን የጠቀስናቸው የክርስትና ሊቃውንት ሰፋ አድርገው አብራርተውታል። እግዚአብሔር በባሕርይ እንጂ በቁጥር አንድ ባይሆንም የሥላሴ አካላት በቁጥር ሶስት መሆናቸው እግዚአብሔር ከቁጥር በላይ ቢሆንም የቁጥርን ፍጽምነትን ጭምር መያዙን ያሳያል በማለት የተራቀቀ የጥብቅና ሀሳብ ያመጣሉ። ምክንያቱም ደግሞ ሶስት ቁጥር የነጠላ ቁጥሮች መነሻን አንድ እና የሙሉ ቁጥሮች መነሻን ሁለትን የያዘ በመሆኑ ነው ይላሉ። በቁጥር ሶስት ከሆኑ አካላት መካከል ጎደሎም ሙሉም ቁጥሮችን ማውጣት ይቻላል ብለውም ይናገራሉ ማለት ነው። የቁጥር አንድነት ነጠላነት ነው። ነጠላነት ዘ ሲንግል የምንለው ማለት እና ጥንድነት ዘ ፔር፣ ደግሞ አንዱ ያለ ሌላው ትርጉም የማይሰጥ እና በተፈጥሮ አብረው የሚገኙ ነገሮች ናቸው። ስለዚህ በባህሪ አንድ የሆነው እግዚአብሔር እነዚህን የማይነጣጠሉ ነጠላነትና ጥንድነት በአንድነት የያዘ ሶስትነት ነው ይላል እብነ አልፋደል። በመሆኑም እግዚአብሔርን በባህሪ አንድ በአካል ሶስት ስንለው በሁለቱም በኩል በባህሪም በቁጥርም ማለት ነው። ፍጹምነትን እየተናገርን ነው። እንደ አቡራ ይጣ አማር አልበስሪን፣ ክርስቲያኑ፣ አልኬንዲና አብደላ ኢብን ፋደል ማብራሪያዎች ማለት ነው። እንደነዚህ ሰዎች ማብራሪያ እንደዛ እያል ነው ማለት ነው። ከእነዚህ ሊቃውንት መካከል እንግዲህ አቡራ ይጣን እንጥቀስ። ፍጹም በሆነ ባህሪው እንጂ በቁጥር አንድ አንለውም፣ በቁጥር ወይም በአካል ሶስት ነውና በዚህም መንገድ ሲነገር ከሁለቱም አንጻር ከባህሪም ከአካልም ፍጹም መሆኑን ያመለክታል፣ ይለናል ማለት ነው፣ አቡራ አይጣ ቀጥሎ። እንግዲህ ሌሎቹን በቀጣይ እንመለከታቸዋለን። ለምሳሌ እነ ኩነታትን፣ የአካል ሶስትነትን የመሳሰሉትን ቀጥሎ እንመለከታቸዋለን። እስከዛው ቸርን ሰንብት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር። ይቆያል።